ይጊ ዛሬ የዳጣ ጉድ ይፈላ ብላለች። እንግዲህ እውነትም ጉዷ ነው የሚፈላ ወይስ ለዳጣ ጥሩ አጋጣሚ ነው? እንግዲህ እስካሁን ድረስ ዳጣ ጥገኛ እንደሆነች አባቷን ባደራ መልክ እንዳስቀመጣት እነሱ ቤት እናም የሆነ ጊዜ እንደምትሄድ እነሱ እህቶቼም አባዬም የማለት መብት የሌላት ሰው ናት። እንግዲህ እስካሁን ድረስ ግን አቢጊ የዲኔ ምርመራ አስቀድማ ከሁሉም፣ አባትየውም ወይዘሮ ማዛም አስባው ነበረ ለማድረግ እንግዲህ እሷ ግን ከነሱ ቀድማ አድርጋለች ማለት ነው። እንግዲህ ለዳጣ ጥሩ አጋጣሚ ይመስለኛል። ምክንያቱም በአንድ ልብ አባቴ ነው ብላ አባቷን ተቀብላ እንደ አባት አይታ እናቴ የት ናት ብላ እናቷ ፍለጋ የምጀምርበት ጊዜ ነው ማለት ነው። ግን አቢጊ ያን አልተረዳችሁም። እሷ ከዛ ቤት ለማስወጣት ማትቆፍረው ማታደርገው ነገር የለም። እንግዲህ ከዚህ በፊት እንደምናውቀው የእናቷን ጌጣጌጥ ሰርቃ ራሷ ክላስ ቦርሳ ውስጥ አስቀምጣ ዳጣ እናንተ መኝታ ክፍል ስትገባ ይቻታለው እሷ ናት እየወሰደችው፣ እናም ሌባ ትመስለኛለች ብላ ሌባ አስብላት ነበረ፣ ግን ያው እሱም ሳይሳካላት ቀርቷል ማለት ነው። ሌላም ደግሞ የናታንን መጽሐፍ አስቀድዳ ከናታን ጋር ለማጣላት ሞክራ ነበረ። ናታን አስተዋይ ሰው ስለሆነ ማንም ሳይሰማ ችግሩ በራሱ ለመፍታት ሞክሯል ማለት ነው። እንግዲህ አሁንም ቢሆን እናትየው በተደጋጋሚ አባዬን ትመስላለች ውሃንም ትመስላለች እና የራሱ ልጅ ናት ብላ በትዳር መሀል ገብታ እነሱ ለማጣላት ብትሞክርም እንግዲህ የብዙ ዓመት የትዳር ልምድ ስላላት ወይዘሮ ማዛ ከራሱ ከአባትየው እንዲመጣ ፈልጋለች ማለት ነው። እንግዲህ ነገሮች ሳጠረጥር ቀርታ ሳይሆን በትዳር መካከል የሚፈጠሩ ችግሮች በሁለቱ ማለትም በባልና ሚስት መካከል መፈታት አለበት እና በግልፀኝነት ማውራት አለብን ብላ ስላሰበች ይመስለኛል። እንግዲህ ዝም ብላ ዝምታን መርጣ ነበረ። ግን እሷ ብዙ ጊዜ ስትጎተኩታት ነበረ፣ ከአባቷ ጋር ለማጣላት ብዙ ጥራ ነበረ። እናም ብርም ለዳጣ ሳይሰጣት ለእሷ ሰጥቷት እኔ ስጠይቀው ከልክሎኛል ብላ ለእናትዮ ስሞታ ስትነግር፣ እናትዮ እንግዲህ አባትሽ ብር አልሰጠሽም ማለት እንደማያስፈልግሽ አውቋል ማለት ነው እንጂ ስለሚጠላሽ አይደለም፣ እናም ዳጣ ካንቺ አብልጦ አይደለም ብላ ነግራት ነበረና እንግዲህ ያው ብር እንደሚያጠፋ ያልሆነ ቦታ እንዲውሉ እንደሚያደርግ ብቻ ግን ተመቸኝ አገኘው ብሎ ለልጅ ብር አለመስጠትም አስተምረውናል ማለት ነው። እንግዲህ ወይዘሮ ማዛና አቢጊ በጣም ኃይለኛ ከባድ ጦርነት ውስጥ ገብተዋል። ናታና ዳጣ ደግሞ እንግዲህ ርቀታቸው እየጠበቁ ነው፣ ባይፈልጉትም ውስጣቸው ባይፈልገውም ሁለቱም እርስ በርስ የመሳሳብ የመፈላለግ ስሜት ቢኖራቸውም እንግዲህ ከዚህ በፊት ዳጣ ውሃ ልካት ናታን ምን እያደረገ ነው ለምን እስካሁን ድረስ እንደተኛ ቼክ አድርጊው ብላት ነበረ። ናታንም ደግሞ ዳጣ ናፍቃኛለች፣ እናም እሷ እሺ አትልም ብሎ ለሰላም ከዚህ በፊት ነግሯት ነበረና። በሁለቱም መካከል የመሳሳብ ስሜት ቢኖርም እንግዲህ ዳጣ አሁን ያገኘችው ቤተሰብ እንደ ቤተሰብ ይዛ ለመቆየት ከሱ ጋር ያላትን ርቀት ጠብቃ መቆየትን መርጣለች ማለት ነው። ሰላም እንግዲህ ያው የዳጣ ወላጅናት እንደሆነች ይታወቃል። ያው በግልጽ ባይነግሩንም ባለው ነገር የእናትና ልጅ የመሳሳ ባህሪ እየተሳሳቡ ነው። ዳጣም በጣም ትፈልጋታለች። እንደውም ፀጉሬ ስሪኝ ብላት በሁለት በሶስት ለስራሽ ብላ ስትላት ደስ ባለሽ ስሪ ብላ አሰርታት፣ እንግዲህ እኔ የፈለግኩት ጉያ ስር ቁጭ ለማለት ነው እንጂ ጸጉሬ መሰራት አልወድም ብላ ወዲያውኑም ስታስፈታታ ይተናል ማለት ነው። ግን ሰላምንም፣ እናትሽ የት ናት እንግዲህ ስለ እናት ስጠይቅ ዝምት ያለሽ ብላት አለች ማለት ነው። እንግዲህ ስለምታገባውም ሰው የምታውቂ ሰው ወንድ ሊያታልልሽ አይገባም። ወንዶች አንዳንዴ ጥሩ ጥሩ ነገር ያሳዩሽና መጀመሪያ ላይ በመስተ መጨረሻ ህይወትሽን አበላሽተውት ይሄዳሉ። ያ ነገር አንቺ ላይ መፈጠር የለበትም። አስተውለሽ ትክክለኛውን ሰው ነው መምረጥ ያለብሽ ብላ ስትነግራት እንግዲህ ዳጣም ሸንኮራ አይደለም መጥጬ ቀምሼ አልቀርብ። እንግዲህ እግዚአብሔር ከጥሩ ሰው ጋር ያገናኘኝ ብላታለች ማለት ነው። እሱማ አው ጸጉርሽ እኮ ናታን ይወድልሻል፣ ይህ ግልጸኝነትሽ በጣም ይመቸዋል ብላ ስትላት፣ እሱ ነው የነገረሽ ወይስ አንቺ ገምተሽ ነው ብላ ስትላት፣ አይ እሱ ነው የነገረኝ ይወድልሻል ናታን በጣም ይወድሻል ብላ ነግራታለች ማለት ነው። ከዚህ በፊትም እንግዲህ ቀሚስ ስትለብስ ደስ ትለኛለች፣ እናም ደግሞ እሺ አትለኝም እንጂ አብራኝ ብትሆን ብሎ ነበረ እና በተቻላት መጠን ሰላም ለማቀራረብ ሁለቱም እርስ በርስ እንዲተሳሰቡ እንዲፈላለጉ እያደረገች ነው ማለት ነው። አቢጊ እንግዲህ ዴኔ ምርመራን ለማድረግ ነበረ ከአባቷ አስር ሺህ ብር ጠይቃ የነበረው አባትዮ ምክንያትሽ ካልነገርሽኝ አልሰጥም ብሏት ነበረ። እናትዮ ግን የተወሰነ ብር ሰታት ጎሎባት ነበረ። እና ለውሃም የሰፈራቸው ካሌብ የሚባል ልጅ አቢጊ እንደሚወዳት ከውሃም አብልጦ እንደሚወዳት ነግሯት ነበረ። እና እንግዲህ እሷም አቢጊም እንደሚወዳት ታውቃለች። ግን አስፈልገው ሞኛ ሞኝ ብላ እያለችው ነበረ እና ዲኤንኤ የት እንደሚደረግ በስንት ብር እንደሚደረግ ጠይቂልኝ ብላ አስጠይቃ እንግዲህ ፕሮሰሱ ነገሮችን እንዲጨርስላት ብርም እንዲያበድራት ያደረገችው የሚወዳት ካሌብ የሚባለው ልጅ ነው። እንግዲህ ሄዳ እዛ ደርሳም ስትመለስ ናታንን መንገድ ላይ አግኝታው ካልጋበዝከኝ ዳጣ ብትሆን እኮ ትጋብዛት ነበረ። እኔ ስጠይቅህ ግን ምንም እሺ አትለኝም ብላ ስትለው እሱም ሼም ይዞት እንግዲህ እሺ ብሎ ሊጋብዛት ወስዷታል ማለት ነው። እናም እያወሩ እያለ ዳጣ መጥፎ ልጅ ናት፣ አንተ አታላሃለች። እናም ዝም ብላ ነው እንጂ እሷ በጣም መጥፎ ልጅ ናት አንተ እንደምታስባት ሰው አይደለችም ብላ ስትለው እሱ እኔ ሰው በመራኝ ሳይሆን በማየውና በምሰማው ነገሮችን አመዛዝኝ የምቀበልም ምገፋም፣ ሰው ነኝ። ምናልባት እኔ ፋራ መስይሽ ሊሆን ይችላል። ፋራ ሆኜ ግን አይደለም፣ ነገሮች እንደዛ አንቺ በምትፈልጊያቸው መንገዶች እንዲሄዱ ስለማልፈልግ ነው ከአውቄ ዝም ምለው ብሏታል ማለት ነው እንግዲህ የሚገባት አደለችም፣ አልፈልግሽም፣ ወይ ደግሞ እንደምትወጂኝ አውቃለሁ እንደምትወጂኝ ግን ማሰብ ስለማልፈልግ ነው ፋራ የሆንኩብሽ ብሏታል ማለት ነው። ስለ ዳጣም የነገረቻት ነገር ትክክል እንዳልሆነ ዳጣ በጣም ጥሩ ልጅ እንደሆነች እሷንም እንደምትወዳት አንቺ ግን እንደማትወጃት አውቃለሁ ብሎ ሲላት አይ አስመሳይ ናት እሷ ብላ እንግዲህ እሱንም ለማሳመን ስትሞክር እሱ ግን ሊቀበላት ፈቃደኛ አልሆነም ማለት ነው። እንግዲህ በተቻላት መጠን እሱን ለማቅረብ ትሞክራለች እና እሱ ግን እሱ የሚፈልጋት አይነት ሰው አይደለችም። ምክንያቱም ድብቅ ናት፣ ተንኮለኛ ናት፣ ሰው ላይ ተንኮል የምታደርግ ሰው ናት። እናም ነገሮች ሁላ በግልጽ የምታወራ ሰው አይደለችም። ዳጣንም የወደዳት ግልጸኝነቷ፣ ለማወቅ ያላት ጉጉት እንደሆነ ከዚህ በፊት ነግሮን ነበረ እና እና አቢጊ ከዚህ በተቃራኒ ናት። ለማወቅም ምን የምትፈጥረው ነገር የለም። እናቷ ጉያ ውስጥ መሸጎጥ፣ እናቷ ነገሮች እንድትፈታላት ነው እና የምትፈልገው ወይዘሮ ማዛም ልጇ አቢጊ ያልሆነ መስመር ውስጥ እንድትገባ እያደረገቻት ነው ማለት ነው። ናታን እንደማይፈልጋት ብትረ ገፍታ እንድትሄድ እንድታወራው፣ ጥናቱ ከጨረሰ ገብተሽ አውሪው እያለቻት ነው። አባትየው ግን አባቱ በጣም እንደሚተማመንበት በነገሮች ሁላ ስኬታማ እንዲሆን አባቱ የሚኮራበት ልጅ እንዲሆን እየመከረው ነበረ። እናም ናታንም አባቴን የሚፈልገኝ አይነት ሰው ሆኜ ለመገኘት ሞክራለሁ ብሎ ሲል ነበረ። በቀጣዩ ክፍል እስከምንገናኝ መልካም ቆይታ መልካም ጊዜ ተመኘው።